ሰላም ሰላም ውድ የፊደል አካዳሚ ቤተሰቦች በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን የምናስተምራቸው ትምህርቶችም አማረኛ እንግሊዘኛ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ነው ስልክ ወይም በኢሞ በቴሌግራም በዋትሳፕ በሌሎች የሚዲያ አማራጮች ሐሎ ይበሉን ይደውሉልን ይማሩ በዛሬው ትምህርታችን ወይም ቪዲዮዋችን ደግሞ ይጀላቸው የመጣው የአማረኛ ፊደላትን ሲሆን እንግዲህ በዛሬው ትምህርታችን ወይም የመጨረሻውን እናያለን ማለት ነው። እንግዲህ ከዚህ በፊት በርካታ የአማርኛ ፊደሎችን ተመምረን ነበር። ዛሬ የመጨረሻውን ክፍል እየምናይ ይሆናል ማለት ነው። እስከ ፐ ያሉ የአማርኛ ፊደላትን እየምንመማር ይሆናል። ከእናንተ የሚጠበቀው ትምህርቱን ወይም ቪዲዮን ሳታቋርጡ እስከ መጨረሻው ድረስ መከታተል የሚሆነው ማለት ነው። ይህን ካደረጋችሁ ጥሩ ነገር ታገኙበታላችሁ። ኦኬ እንግዲህ ወደ ዛሬው ትምህርታችን ስንሄድ የምትያዋት የመጀመሪያዋ ፊደል ማነች? ማነች ገ እንላታለን ገ ኦኬ እንግዲህ ገ የምትባሏን ፊደል ስናያት በአንድ ቋሚና በአንድ አግዳሚ የተመሰረተች ፊደል ነች ሰው እስኪ አሁን ድምፃቸውን በጋራ እንላቸውና መጨረሻ ላይ ደግሞ ቅርጻቸውን አንዱን ከአንዱ እንዴት እንደምንለይ እንመማራለን ማለት ነው ኦኬ ገ ጉ ጊ ጋ ጌ ግ ጎ። እስኪ እንድገመው፣ ገ ጉ ጊ ጋ ጌ ግ ጎ። ኦኬ እንግዲህ ድምጽ ድምጹ ይሄንን ይመስላል። ቅርጹን ስናይ የመጀመሪያ ፊደል ከሆነ ምን ዚያም ቢሆን ምን የለውም፣ ቅጥል አይኖረውም። ሁለተኛ ፊደሎች ደግሞ በሙሉ እንደምታዩዋቸው ምን አላቸው? ከጎናቸው ላይ ቅጥል አላቸው። እንዲሁም ሦስተኛ ፊደሎች ከታች ላይ እግራቸው ወደ ቀኝ በኩል ምን ያለ ነው? ዘወር ያለ ነው። በሙሉ ይዋቸው እግራቸው ወደ ቀኝ በኩል ዘወር ዘወር ያለ ነው ማለት ነው። ኦኬ ከዛ ወደ አምስተኛ ፊደል ስንሄድ አምስተኛ ፊደሎች ደግሞ በሙሉ ምን አላቸው? ቀለበት ከእግራቸው ላይ ቀለበት መሰል ቅርጽ ይኖራቸዋል ማለት ነው በሙሉ። ኦኬ ትንሽ ልዩነት ያለ ስድስተኛ ላይ እና ሰባተኛ ላይ የሚገኙ ፊደሎች ብቻ ነው የሚሆነው። ከዛ ውጭ ግን መጀመሪያ ላይ የሚገኙ ፊደሎች ሁለተኛ ላይ፣ ሶስተኛ ላይ እንዲሁም አምስተኛ ላይ የሚገኙ ፊደሎችን ማንበብ አይጠበቅባችሁም። ለምን? ባጭሩ የመጀመሪያ ፊደሎች ከሆኑ ምንም አይነት ቅጥል እንደሌላቸው መያዝ ሁለተኛ ፊደሎች ከሆኑ ከጎናቸው ላይ ቀጥል እንዳላቸው መያዝ፣ እንዲሁም ሶስተኛ ፊደሎች ከታች ላይ እግራቸው በሙሉ ዘወር ያለ እንደሆነ መያዝ እና አምስተኛ ፊደሎች ደግሞ እግራቸው ላይ ቀለበት መሰል ቅርጽ እንዳላቸው በመያዝ በቀላሉ መረዳት እንችላለን ማለት ነው። ኦኬ ከገ ቀጥለን ቀጥለን የምናገኘው ፊደል ደግሞ ባለ ሶስት እግር ፊደል ሲሆን እሱም ማን ነው? ጠ እንለዋለን። ጠ። እሺ ጠ ጡ ጢ ጣ ጤ ጥ ጦ። እስኪ እንድገመው ጠ ጡ ጢ ጣ ጤ ጥ ጦ። ኦኬ እንግዲህን ፊደል ስናየውም የመጀመሪያ ፊደል ከሆነ ምንም አይነት ቀጥል አይኖረውም። ሁለተኛ ፊደል ላይ እንደምታዩት ከጎኑ ላይ ቀጥላለው። እሺ ሶስተኛ ፊደል ደግሞ ከታች ላይ እግሩ ወደ ቀኝ በኩል ዘወር ያለ ነው እንዲሁም ሶስተኛ ፊደል በስተ ቀኝ በኩል እግሩ ረዘም ሲል በስተ ግራ በኩል እግሩ ጥር ይላል እንዲሁም አምስተኛ ፊደል ባለ ቀለበት ነው እግሩ ላይ ቀለበት መሰል ቅርጽ ይኖረዋል ማለት ነው ይኖረዋል ኦኬ እንግዲህ ስድስተኛ ላይ እና ሰባተኛ ላይ የሚገኙ ፊደሎች ትንሽ ልዩነት አላቸው ከዛ ውጭ ግን የሚያመሳስል የጋራ የሆነ ባህሪ አላቸው ማለት ነው። ኦኬ ከጠ ቀጥለን የምናገኘው ፊደል ደግሞ ጨ እንለዋለን። ጨ እንግዲህ ጨ እንደምታዩት ልክ እንደ ጠ ተመሳሳይ ነው። ጠ ነው የሚመስለው፣ ነገር ግን ልዩነቱ ሶስቱም እግሮቹ ላይ ቀለበት መኖሩ ብቻ ነው። ከማን የሚለየው ከጠ ከሚባለው የአማርኛ ፊደል የሚለየው ማለት ነው። ኦኬ እሺ እስኪ ድምፁን እንበል ጨ ጩ ጪ ጫ ጨ ጭ ጮ። እንድገመው ጨ ጩ ጪ ጫ ጨ ጭ ጮ። ኦኬ እንግዲህ ድምፁ ይህንን ይመስላል። ቅርጹን ስናይ ምንም ልዩነት የለውም። ካየናቸው ፊደሎች ጋር ተመሳሳይ ነው። የመጀመሪያ ፊደል ከሆነ ምንም አይነት ቅጥል አይኖረውም። ሁለተኛ ፊደል ከሆነ ከጎኑ ላይ ቅጥል ይኖረዋል። እንዲሁም ሶስተኛ ፊደል ከሆነ እግሩ ወደ ቀኝ በኩል ዘወር ያለ ነው። አምስተኛ ፊደል በስተቀኝ በኩል እግሩ ረዘም ሲል፣ በስተግራ በኩል እጥር ይላል። እንዲሁም አምስተኛ ፊደል ባለቀለበት ነው። ባለቀለበት ማለት ነው። ቀለበቷ እንደምታዩት ጎኑ ላይ ነው። ለምን ከሶስት እግሮች ላይም ቀለበት ስላለው የእግር ቀለበቱ የምናደርገው የጨን ከጎኑ ላይ ይሆናል ማለት ነው። ከጎኑ ላይ ይሆናል። ኦኬ ከጨ ቀጥለን የምናገኘው ፊደል ደግሞ ማንለዋለን እንለዋለን፣ ጰ እንለዋለን፣ ጰ ይህንን ፊደል በሁለቱ ሁለቱ ከንፈ በሁለቱ ከንፈሮቻችን ነው የምናነበው፣ በላይኛውና በታችኛው ከንፈሮቻችን በማነካካት ሁለቱ ከንፈሮቻችን ጠበቅ አድርገን ስናነበው ፐ ኦ እስኪ እንድገመው። ጲ፣ ጳ፣ ጴ፣ ጶ ኦኬ። እንደዚህ አድርገን እናነባዋለን። ቅርጹ ምንም ልዩነት የለውም። የመጀመሪያ ፊደል ከሆነ ምንም አይነት ቅጥል አይኖረውም። ሁለተኛ ፊደል ከሆነ ከጎኑ ላይ ቅጥል ይኖረዋል። ሦስተኛ ፊደል ከታች ላይ እግሩ ዘወር ያለ ነው። እንዲሁም አምስተኛ ፊደል በስተቀኝ በኩል እግሩ ረዘም ይላል። አምስተኛ ፊደል ደግሞ ባለ ቀለበት ነው ማለት ነው። ስለዚህ እንደ አጠቃላይ ምን ብለን እንያዘው በቀላሉ የመጀመሪያ የአማርኛ ፊደሎች ምንም አይነት ቅጥል የላቸውም ብለን መያዝ አለብን። ሁለተኛ ፊደሎች ከጎናቸው ላይ ቀጥል ይኖራቸዋል። እንዲሁም ሦስተኛ ፊደል ከታች ላይ ወደ ቀኝ በኩል እግራቸው ዘወር ያለ እንደሆነ መያዝ እንዲሁም አምስተኛ ፊደል በሙሉ ባለቀለበት ቀለበት እንደሆኑ በቀላሉ መያዝ ማስታወስ ይኖርብናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ፣ ቀጣዩ ፊደል ደግሞ እንደምታዩት ማነች ፀነች። ጸ ኦኬ ፀ ጹ ፂ ፃ ፄ ፅ ጾ። እንድገመው ፀ ጹ ፂ ፃ ፄ ጾ ኦኬ። እንግዲህ ድምጻቸው ይህንን ይመስላል። ቅርጻቸው ልክ ከበፊቱ እንዳየናቸው ፊደሎች ጋር ምንም ልዩነት የላቸውም። መጀመሪያ ፊደል ከሆነ ምንም ማየት ቅጥል እንደሌለው መያዝ ነው። ሁለተኛ ፊደሎች ከሆኑ ከጎናቸው ላይ ቀጥል ይኖራቸዋል፣ ቀጥል ይኖራቸዋል። እንዲሁም ሶስተኛ ፊደሎች ደግሞ ከታች ላይ እግራቸው ዞር ያለ እንደሆነ መያዝ፣ አምስተኛ ፊደሎች ባለቀለበት እንደሆኑ መያዝ ይኖርብናል ማለት ነው። እሺ ከጸ ቀጥረን የምናገኛት ፊደል ደግሞ ማነች ፈ እንላታለ ፈ ኦኬ ፈ ፉ ፊ ፋ ፌ ፍ ፎ እንድገመው ፈ ፉ ፊ ፋ ፍፎ ኦኬ። እንግዲህ ድምፃቸውን በዚህ ካየን ቅርጻቸው ምንም ልዩነት የለውም። የመጀመሪያ ፊደል ከሆነ እንደነገርኳቸው ምንም ምን ማየት ቅጥል አይኖረውም። ሁለተኛ ፊደል ከሆነ ከጎኑ ላይ ቅጥል ይኖረዋል። እንዲሁም አምስተኛ ፊደሎች ሰረዝ ሰረዝ አላቸው ብለን ነበረ። ከዚህ ጋር ትንሽ ፌ የምትባለዋ ፊደል ልዩነት አላት። ከዘውጭ ያሉ ፊደሎች ግን እንደምታዩአቸው እግራቸው ወደ ቀኝ በኩል ዘወር ዘወር ያለ ነው። እንዲሁም አምስተኛ ፊደል ደግሞ በሙሉ ባለ ቀለበት ናቸው ማለት ነው። ባለቀለበት። ኦኬ ከፈቀጠልን የምናገኘው ፊደል ደግሞ ማን ነው? ጸ እንለዋለን። ጸ ከዚህ ጋም ፀ ብለን ነበር አደለ? ይችም ጸ ተብላ ነው የምትነበብ። እነዚህ ፊደሎች በድምፅ ተመሳሳይ ሲሆኑ የሚለያዩት በምን ብቻ ነው? በቅርጽ ብቻ ነው ማለት ነው። ሰው ይችኛዋን ጸሎቱ ጸ እንላታለን ጸሎቱ ጸ ይችን ደግሞ ፀሐዩ ጸ እንላታለን በድምፅ ግን እንደነገርኳቸው ተመሳሳይ ናቸው ጸ ጸ ብለን ነው የምናነባቸው ኦኬ ጸ ጹ ጺ ጻ ጼ ጽ ጾ እንድገመው ጸ ጹ ጺ ጻ ፄ ፅ ጾ ኦኬ። እንግዲህ ቅርጹ በተመሳሳይ ከነዚህ ፊደሎች ጋር ምንም ልዩነት የለውም። የመጀመሪያ ፊደል ከሆነ እንደምታዩት ምንም አይነት ቅጥል አይኖረውም። ሁለተኛ ፊደል ከሆነ ደግሞ እንደምታዩቸው ከጎናቸው ላይ ቅጥል ይኖራቸዋል። እንዲሁም ሶስተኛ ፊደል ከሆነ ከታች ላይ እግር ወደ ቀኝ በኩል ዘወር ያለ ነው። አምስተኛ ፊደሎች ከሆኑ ደግሞ በሙሉ እንደምታዩአቸው ባለ ቀለበት ናቸው ማለት ነው። ባለቀለበት ያው ትንሽ ልዩነት ያላቸው እንደነገርኳቸው ስድስተኛ ላይ እና ሰባተኛ ላይ የሚገኙ ፊደሎች ብቻ ናቸው ማለት ነው። ኦኬ ከዛ ቀጥለን የምናገኘው ፊደል ደግሞ ፐ እንለዋለን። ፐ በሁለቱ ከንፈሮቻችን ነው የምናነበው። ነገር ግን ላላ በማድረግ ነው የምናነበው። ፐ ፑ ፒ ፓ ፔ ፖ እንድገመው። ፐ ፑ ፒ ፓ ፔ ፕ ፖ። ኦኬ እንግዲህ ድምፁ ይህንን ይመስላል። ቅርጹ ምንም ልዩነት የለውም። እንደነገርኳቸው የመጀመሪያ ፊደል ከሆኑ ምንም አይነት ቀጥል አይኖራቸውም። ሁለተኛ ፊደል ከሆኑ ደግሞ ከጎናቸው ላይ ቀጥል ይኖራቸዋል ብለናል። እንዲሁም ሶስተኛ ፊደሎች ከታች ላይ እግራቸው በሙሉ ዘወር ያለ እንደሆነ አይተናል። እንዲሁም አምስተኛ ፊደሎች በሙሉ እንደምታዩዋቸው ቀለበት መሰል ቅርጽ እንዳላቸው አይተናል ማለት ነው። ሰው በእንደዚህ አይነት መንገድ በቀላሉ ማንበብ ይኖርብናል። እኛ ማንበብ የሚጠበቅብን ስንተኛ ላይ የሚገኙ ፊደሎችን ነው? አራተኛ ላይ፣ ስድስተኛ ላይ እና ሰባተኛ ላይ የሚገኙ ፊደሎችን ነው ማየት የሚጠበቅብን። ከዛ ውጭ አምስተኛ ፊደሎች እንደምታዩዋቸው ምንም ማንበብ አይጠበቅብንም ቀለበት መሰል ቅርጽ እንዳላቸው ማስታወስ ነው። እንዲሁም ሶስተኛ ፊደሎች ደግሞ ከታች ላይ ሰረዝ እንዳላቸው ማስታወስ ነው። ሁለተኛ ፊደሎች ከጎናቸው ላይ ቅጥል እንዳላቸው ማስታወስ፣ እንዲሁም የመጀመሪያ ፊደሎች ከሆኑ ምንም አይነት ቅጥል እንደሌላቸው መያዝ ብቻ ነው የሚጠበቅብን ማለት ነው። ኦኬ እንግዲህ የዛሬ ትምህርታችን ወይም ቪዲዮአችን ይህንን ይመስል ነበር። ቀጣይ ደግሞ በሌላ ትምህርት ወይም ቪዲዮ እስከምንገናኝ መልካም ጊዜ ተመኘውላችሁ። ሳናይ ጊዜ